ሰላም ውድ እና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ከዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ከልብ አመሰግናለሁ። ቪዲዮን ሸር እያረጋችሁ እንዲሁም ላይክ አድርጉ። እስኪ ካያችሁ አይቀር ላይክ እያረጋችሁ ብታበረታቱኝ ደስ ይለኛል። ዛሬ በህይወት መንገድ ወይም ባለማወቅ የባሏን ውሽማ የገንዛ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ በክፍል 54 መጥቼላችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። እንግዲህ ክፍል 53ን ለማስታወስ ያክል ሳሮ ልጅቷን ከእናቷ ልትወስድ ወደ ደብረ ዘይት ልትሄድ በነበረበት ዳዊት ቀድሞ ስላወቀን ከመንገድ እንድትመለስ አድርጎ ነበረ። እሷ ግን በዚህም አላረፈችም። እሷ ባይሳካላት ሌላ ሰው ልካ ነበር። ዳዊትም ይሄን ሰምቶ ነበረ። እሱም ልጅቷን እኔ ራሴ መጥቼ እወስዳታለሁ ሲል ነበር ፕሮግራሙ የተቆረጠ። ዛሬስ ምን ሆነ የሚለውን አብረን እናያለን። ዳዊትም ስልክ እያወራ ነበረ። ሀልም ማየ ህፃኗን ሰርቆን አንቺ በር ላይ አመታው የጣሏት እኔ እኮ ሕፃኗ ከእናቷ ጋር እንድትገናኝ ነው የምፈልግ። አይ እናቷን ይዤ እስከምመጣማ ቀድሞው ይወስዷታል። ከበር ላይ ያቆምኩት ጠባቂ አለ፣ እሱ ይጠብቅሻናት፣ ትፍሬ ሌላ ሰው ልጄ ናት ብሎ የሚመጣ እንዳሰጭ ይላትና ስልኩን ይዘጋል። ሳሮንም እንግዲህ ስልክ ትደውለና፣ እጅ አንድ ነገር እንኳን ማድረግ አትችልም። ገንዘብ የምትፈልጉ ከሆነ ልጅቷ ማምጣት ይኖርብሃል፣ ትልና ስልኩን ትዘጋለች። እሩትም ወደ ውስጥ ስትገባ አሳሩን የት ነበርሽ? ትላታለች። እንዲህ እዚሁ ነበርኩ። ምን ነው ፊትሽ የተናደርሽ ትመስያለሽ ትላታለች። ከኔ ኋላ የምትሄጂውን እያንዳንዱን ነገር አውቃለሁ ትላታለች። ሩትም እኔ ምንም ተንኮል እየሰራሁ አይደለም። የራስሽ ተንኮል ነው የሚከተልሽ ትላታለች። በዚህ ሚጢጢ ጭንቅላትሽ እኔን ለመሸወር ታስቢያለሽ? አይ በተለቀ አይደለም፣ ባስተዋለ እንጂ ትላታለች። እሺ እኔ ህይወትን ለማገዝ የመጣን ሁሉ አልምረውም እንድታቂው ብዬ ነው ትላታለች። እሩትም በግልጽ ማስፈራራት ጅምርሽ ትላታለች። እህቴ ናት ብላሽ ትዘናግና ነግርሻለሁ አልምርሽም ትላታለች። አይ እመኝን ሳሮን ያንቺን ተንኮል ሳላጋለጥማ ምንም እንቅልፍ አልተኛም። ለዓለም አጋለጣለሁ ትላታለች። ምንም ማስረጃ የለሽም ትላለች። አትስቢ እንዴት አወቅሽ? አንድ እግርሽን አንድ ግርሽና የቀረኝ ትላታለች። ቆይች ዘሬ ቤስ ምን ብታስነካችሁ ነው ሁላችሁም ለእሷ ጠበቃ የሆናችሁ ትላለች። ሳሎንም ሳሎንም ውይ በጣም ፈራው ቆይ ግን ምን ብታስነካችሁ ነው ትላለች። ሩትም እውነት ከእሷ ጋር ስላለ ነው ደግሞ እውነተኛ ማንነቷን ብታይ ታብቻለሽ ትላታለች። ቆይ ምን የምታረግሽ ነው ይን ያል ትላለች ሩትም እሷም እስችኮናት ባሌን ያመገጠችብኝ ደግሞ ያልበቃት ብሏ እኔን አጃጅላ ቤት የገባች ትላለች። ይሄ እንኳን የእሷ ጥፋት አይደለም የሳሚ ጥፋት ነው ትላታለች። አመንሻት እራሱ ሳሚ ም እኮ አምኗል ትላለች። ቆይ ለምን አታከብሪኝ? እኔ እኮ ታላቅሽ ነኝ ትላታለች። አንቺ እንዳከብርሽ ከፈለግሽ ለሰው ክብር ይኖርሽ ብላ ጥላት ትሄዳለች። ቁጭ ብላ በነበረበትም ህይወት ትመጣና፣ ቆይ አንቺ ለምነው ነው ከእህትሽ ጋር የምትታይ ትላታለች። እንዴ አንቺ ቆይ ለምነው ችግር ያልሽ እንደዚህ ለምን ያሉ ማትወጭ ትላታለች። ሳሮንም በጣም በድያት አለው ምክንያት አላት። ይቅርታዋን ሳላገኝ የትም አልሄድም ትላታለች። ቆይ እስከመቼ ነው እንደዚህ የሚሆን? አንቺ ግን ጤናሽ ደህና ነሽ? ለነገሩ ሳሮን ጋር ተቀምጠሽ እንዴት ጤነኛ ትሆኛለሽ? ትላታለች። ቆይ ስንቴ ከሞት እንዳዳንኩሽ ታውቂያለሽ እንዴ? ትላታለች ሩትም አውቃለሁ። ለእኔ ስትይ እኮ በቢላዋ ራሱ ሳይቀርተ ወግተሻል፣ ትላታለች። እሺ ለምን ነው ከዚህ ቤት አርቅ የምትይ? በቃ ሳሩን ብዙ ነገር አርግ ያለኛለን። ይቅርታዋን ሳላገኝ ደግሞ መሄድ አልፈልግም፣ ትላታለች። ቆይ ከማትፈልጊበት ቤት ምን ታደርጊያለሽ? ይቅርታዋን ሻት አትፈልግም። እሺ እሷ ሲሆን እናንተ አትፈልጉኝም ማለት ነው ትላለች። አይ እንደዛ ሳይሆን እኛ ያንቺ ደህንነት ስለሚያስጨንቀን ነው ትላለች ሩትም ሩት እች ሴት የምትያት እኮ እህትሽ ናት። እርግጥ ነው የባህሪ ለውጥ አምጥታለች። ነገር ግን የባህሪ ለውጥ እያመጣችው አጠገቧ ባለው ሰው እንደተታለለች ስለተሰማት ነው ትላለች። ህይወትም እሷን ጥሎ መሄድ ሳይሆን አጠገቧ ሆኖ ካለችበት ነገር እንድትወጣ ማድረግ ነው ትላታለች። አረ እና ከእሷ ጎን ሁኜ ሰው ስታግዝ ጎበዝ ሰው ስትቅል ጎሽ እያልኩ አብራይት እንደሆነ የምትፈልጊ ትላታለች። እሺ የእኛ ሳይካትሪስት ሳራሽ፣ ስላት አለ። አይ ሳይካትሪስቱ ሳይሆን የሚሰማኝ ና የነገርኩሽ ግን ስለ እኔ አታስቢ ስላት አለች። በቃ ጨርሽ ስላት አለች። አሁ ለሁን ጨርሽ አለሁ ወይ ወጠለሽም ያለኝን ተናገር ያለሁ ትላት አለች። ዳዊት እና ሳሚም ተቀምጠው የሆነ ነገር አዲስ ነገር እንዳለ ነክረኝ ነበር፣ ከዛ ወዲህ ግን ዝም አልክ ይለዋል። አ ምንም አዲስ ነገር የለም ይላል እሱም። እኔ ግን አንዳንድ ነገሮችን እያጠራ ነው። በነገራችን ላይ ሳሩን ስለ ሞተው ባልደረቧ አንዳንድ ፎሎችን እየሰራች ነው ይለዋል። ስለ ስራ ጉዳይ እኮ ከማንም ጋር ማውራት አትፈልግም ይላን ሳሚ። ዳዊትም እሱን አውቃለሁ፣ ግን አንተ ባሏ ስለሆንክ ባታወራህ እንኳን ያየኸው ነገር ካለ ምናምን ይለዋል። አዎ ሰውየው የሞተ ሰሞን ትንሽ ተረበሻ ነበር ይላል። ማለት መረበሽ ማለት ማታም መንቅልፍን ቢላታን ምናምን ብቻዋን ታወራ ነበር ምናምን ይላል። እንዲህ ባትረበሽ ነበር የምገርመኝ የስራ ባህር ደረበው አይደል? ይላል። አዎ ግን ከሞተ ከስንት ጊዜ በኋላ ለምን አንተ ነገሩን የምትጠይቅ? ይለዋል። እንዲሁ መጠየቅ ነው ይላል። አጠያቅ ግን እንደ መርማር እያደረገ ነው ይላል። ሳሚም ዳዊትም ማይ እንዲሁ ዝም ብሎ ትዝ ብሎኝ ነው ይለዋል። እንደዛ ነው እሺ፣ ሌላም መጠይቀኝ ነገር ከሌለ እኔ ልሂድ ሌልና ጥሎት ሄዳል። ህይወትም ትመጣና ትቀመጣለች። ዳዊትም ምን ነው ይላታል። ሩት እና ሳሮን ዛሬም በእኛ ምክንያት ተጣሉ ትላለች። አይ የሳሮን ነገር በጣም ከባድ ነው። ሩት ደግሞ ይህን ነገር መቋቋም አቁታት ነው ይላታል። እንዴ ምን ነው? እኔም አላውቀው የተፈጠረ አዲስ ነገር አለ ትለዋለች። ያው ሩት ከዚህ ቤት ውጭ ብላ ተቆጣችኝ ትላለች። ሩት እኮ ከዕድሜዋ በላይ የምታስብ መልካም ልጅ ናት ለአንቺ አስባ እኮ ነው፣ ይላታል። እሷም እሱ እኮ ልክ ናት፣ ግን ደግሞ ሳሮን ካለችበት ሁኔታ ማውጣት አለብን ትላለች። አይ ሳሮን አሁን ካለችበት ሁኔታ እኛ ማውጣት አንችልም ይላል። ምንድን ነው? ምን ነው? ለምን? ትላለች። በጣም ከባድ ሁኔታ ውስጥ ገብታለች ይላታል። ምንድን ነው? ንገረኝ። አይ እሱን በቅርቡ የምታውቂው ይሆናል እንትን እኮ አንተ እራሱ ሰሞኑን ምግብ ራሱ እየበላ አይደለም፣ በጣም ቢዚ ናሃን ትለዋለች። አዎ ለአንቺ ራሱ ጊዜ መስጠት አቃተኝ አይደል እና ልጋብዝሽ ይላታል። እንዴ መቼ? አሁን ትለዋለች። አዎ ምነው አይመቸሽም እንዴ? ይላታል። አይ ቆይ ልብስ ቀይሬ ልምጣ ብላ ትሄዳለች። ተያይዘው እየወጡ ሳለም ሳሮን ትመጣለች። የት ነው ትላለች? ልንወጣ ነው። አንቺ የሚጸዳ ጫማ አለ፣ ጫማ ናጭልኝ ትላታለች ። ዳዊትም ስንመለስ ይላታል። አሁን ነው የምፈልግ ትላለች። ህይወትም አይ እኔ ልግባ፣ በቃ ዳዊት ትላለች። አይ ቆይ ህይወት ፍቅረኛ የኮንሽ በኋላ እዚህ ቤት ሰራተኛ አይደለችም ይላታል። ከፈለግሽ ራስሽ ማጽዳት ትችላለሽ ይላታል። ዳዊት ሰራተኛ ፊት እንደዚህ አትናገር ትለዋለች። እሱም ህይወትን ይዞ ጥላት ይወጣል። ሳሮን በጣም ትናደዳለች። ጭራሽ ህይወት አንቺ ዘረቢዝ አለቅሽም። ትላለች እሩትና ሚኪ ምግሪ ተቀምጠው በቃ ሁሉንም ነገር ልትነግር ነው ይላታል። አዎ ደውዬለት አለው እየመጣ ነው ትለዋለች። ሁሉንም ነገር ሰብስበሻል ማስረጃውን ግን ይላታል። አዎ አብዛኞቹን ነገር ሰብስቤያለሁ ትለዋለች። አንተስ ቆይ ግን ልትነግረው ነው አዎ ግን መቼም ቢሆን ይቅርታ አያደርግልኝም ይላታል። እኛ ከማዋሸት ውጭ እነሱን የሚጎዳ ነገር አንዳችም ነገር አላደረግንም። ደግሞ ዳዊት መረዳት የሚችል ልጅ ነው፣ ይረዳሃል ትለዋለች። እሺ እንዴት ሆነልግን ትለዋለች። እንግዲህ ዳዊት ተረርቶኝ የአስከሬ ምርመራውን ከሰጠኝ እሷ እንደገደለችው ማረጋገጥ እችላለሁ ይላታል። እኔም ልጆቹ የት እንደተደበቁ ማወቅ ነበር ፍላጎቴ፣ ነገር ግን ከዚህ በላይ እድል ከሰጠናት ህይወትን ትገላታለች። እችም ሞኝ የሆነች ልጅ ደግሞ ውጭ ብላ ትንቢያለች፣ ትለዋለች ያው ህይወት እኮ በድያት አለው ብላ ስለምታስብ ነው። ግን እህቷ እንደሆነች ስታውቅ ምን ትል ይሆን ይላል። እሷም ሳሩን ምንም ምትል አይመስለኝም ትላለች። ለነገሩ እሷ ገንዘብ ነው ዘመዷ። እንዴት ያለውን ቤተሰብ በጠበጠችው ይላል። ለነገሩ ልክ ነሽ፣ ጭቃናኝ ተለማምታለች እሻው ምንድን ነው ትላለች። አትጨነቂ፣ ይህ ጊዜ እኮ እንደሚመጣ እርግጠኛ ነበርን እያሉ ሳለ ሳሚ ይመጣል። ሳሚ ሩጥ፣ መነጋገር አለብን አሁን ትለዋለች። አሁ አሁን ከዚም ይወጣሉ። ዳዊት ሁሉንም ነገር ያውቃል። ምን ትላለች አሁ ሕፃኗን ሳሮን አገታት እንደነበረ እና ከእናቴቷ ያለችው ሕፃን እሷ እንደሆነች አውቋል። በዚሁ ከቀጠለ ደግሞ ሁሉን ነገር ያውቃል ትላለች እሺ እንዴት ዝም አለ? ያን ማለት እኔ እህቱ እንዳልኩን ካቀም ማለት ነው። እሱን አላቀም ግን ማወቁ አይቀርም ትላለች ይላታል። ወይኔ እኔ ከእሱ ጋር መጣለት አልፈልግም ትላለች። ሳሚም አንቺ ካለቀልሽ ማለት እኔም እኮ አለቀልኝ ማለት ነው። ከአሁኑ መውደቅ የምንፈልጋለብኝ ይላል። በቃ አንተ ሁሌ ራስህን እንዳስቀድምክ ነው። ራስህ ብቻ እንዳሰብክ ነዋ፣ ትለዋለች እሱም ጅል እና ስለማንላስብ ደግሞ የሚገርመው ነገር እኮ ህፃኗን ማንም እንዳይወስዳት ጠባቂ አቁሟል ይላል። ምን እንዴ ታወቅ? ትለዋለች። እኔም ህፃኗን ለማምስ መጣት ሰው ልኬ ነበረ። እናሁን ልደሰት ወይስ ልከፋ ምን ልሆን? ትላለች። በቃ እኔ ልሄድ ነው ይላታል። ወዴት? የምትሸሸግበት ምሽግ ልቆፍር ነው ብሎ ጥሏት ይሄዳል። ሚክም የሚወጣና ምን ይላታል። ዳዊት ህፃኗ የት እንዳለች አውቋል ደግሞ ጠባቂም አቆሙላታል። እና የእኛ መናገር ትርጉም የለውም ማለት ነው ይላታል። አዎ ግን ቢያቅኑሮ ዳዊት በእህቱ ቀልዳ አቅም መጦ ያንቀሽ ነበር ይላታል። እውነትህን ነው መጦ ነበር የሚያንቀኝ ትላለች። በቃ ለማንኛውም አንቺ እራስሽን አረጋጊ ይላታል። ሲወራ ቀላል ነው አይደለም ትለዋለች። እኔ ያለውን ስ ብሎ ያቅፋታል። ዳዊትም እሺ ምለት ነግሬ ነበር ይላታል። ሩትም የሳሮን ጭካን ይመሮኛል እባክህ አስቁማት ትለዋለች። አውቃለሁ በጣም ከባድ እንደሆነ አውቃለሁ። ግን አትስቢ ይላታል። እና ቆይ የሳሮን ጭካን እያወቅ ዝም ብለ ተቀምጠ ነው ማለት ነው? አይ አልተቀምጥኩም። አንቺ ነገር ሁሉን ነገር እርግፍ አድርገሽታዩና እናታችን ስለማግኘት ብታስብ ይሻላል ይላታል። እሷም አይ እኔ እንኳን አልፈልግም ትላለች። ማለት ደግሞ ያገኘቻት ነጻልሽ ቁርጥ አንቺን ነው የምትመስለው ስትል ነበረ ይላታል። አረ እኔን አትመስልም፣ እንዴት አወቅሽ ይላታል። አይ እንዲሁ ዝም ብዬ ነው ትላለች። እና ቆይ በፊት ሱሴ ምናምን እያልሽ ነበረ ላለመሄድ የምትፈልጊ አሁን ግን ምክንያቱን ላለቀብሽ መሰለኝ፣ ለምኑ መሄድም አትፈልጊ? ይላታል። እሷም ያለመናገር መብቴ እንደተጠበቀ መሰለኝ ትለዋለች። እኔ እኮ ሕፃን አይደለሁም፣ እኔ ስፈልግ ብቻ ነው የምሄድ። ዳዊትም በቃ እዚህ ቤት ትልቅ መከበር ቀረ። ቆይ እኔ ግን ትክክለኛ ምክንያትሽን ማወቅ እፈልጋለሁ። ለነገሩ ይሄ ቤት መረናሪያው ናት ብሎ ጥሏት ይሄዳል። እሷም እንደሱ እኮ አይደለም ትላለች። ህይወትም ልብስ ሰብስባ በእጇ ይዛ ነበር ልብስ በእጆ ሽታ ጥሚሎ እንደ ኢላታ ምኪ አዎ አንዳንዴ ኮ በልጅ ማጠብ ደስ ይላል ትላለች። እሱ እንቅስቃሴ ደስ ይላል። ያንተንም አንዱ ላይ ልብስ አውጥቼልሃለሁ ያለሁ የእኔን ልብስ አብረሽ ይዘሻል። አዎ ለጥ ብል ብዬ ትለዋለች ስጭኝ ይላታል እሷ ማራ ይወጣ ይመለስም ትላለች። ስጪ ነው የምልሽ ብሎ ይጮባታል። እሽ እሺ ብላ ትሰጠዋለች። ከዛ ሜዳን እንዴ ከዚህ ቤት አንድ ጤነኛ ሰው ሚኪ ነበር እሱም አበደ እንዴ ትላለች። ሚኪ ሄዶ ልብሱን ይፈትሻል። ያ የሰረቀውን ፎቶ ፎቶውንም ያገኘውና ኡፍ፣ ዛሬ ተይሽ ነበር እያለ ሳለ ህይወት በኋላ ዘወር ሲልም ህይወት አለች፣ በጣም ይደነግታል። አ አሁን ገባኝ ልብሱን እንደዛ ይቀማኸኝ ልብሱ እንዳላጥብ ሳይሆን ውስጡ ያለውን ነገር እንዳላይ ነው። ምንድን ነው ያስከው ትለዋለች። የግል ጉዳይ ነው አይመለከትሽም ይላታል። አረ ከኛ የምትደብቀው ነገር አለ እንዴ ትለዋለች። የግል ጉዳይ ነው አልኩሽ አደለም ይላታል። ለነገሩ ልክ ነህ ይቅርታ ትለዋለች። ሳሎንም ቁጭ ብለው በነበረበት ሳሚ ሳሎን ለምን ከደከመሽ ገብተሽ አታርፊም ይላታል። አይ እዚህ ተመችቶኛል ትለዋለች። በዛ መሃል ህይወት ትመጣና ቡና ትፈልጋላችሁ ትላለች ሳሮንም፣ ከአንቺን ከወሬ የቀጠነ ቡና እንፈልግም ትላለች። እሩትም፣ እኔ ግን የቱን ቡና ወደዋለሁ፣ ትላለች። ሚኪም፣ እኔም ወደዋለሁ ይላል። ሙያ የሌለው ሰው እኮ ጣም አያውቅም፣ ትላለች ሳሮን። ሳሚም፣ እንዲህ አሁንም በዚህ ደግሞ ልትበሻሸቁ ነው ይላል። ቆይ ዳዊት የታምሽቶ ነው? አዎ አመሸ ይላሉ። ህይወትም፣ እስኪ ቆይ ልደውልለት ትላለች። እኔ እደውልለታለሁ ትልና ሳሮንም ስልክ ስትሞክር አያነሳም ትላለች። እሩትም አትስቡ ዳዊት ጠላት የለውም ማንም የሚነካው የለም ትላለች ሳሚም የዚህ ሰፈር ሌቦች ዳዊትን ካገኙ አወላልቆ ነው የሚልኩት ይላል። ዳዊትም ለህይወት ስልክ ይደውላል። እንዲህ ዳዊት ደወለ አለው ትላለች። ምን ተፈጠረ አያችሁልኝ? እኔስ ደውላ አላነሳም ብሎ ለፍቅረኛው ደወለ ትላለች። እንዲህ ሰዎች እየተከተሉኝ ነው፣ ሰፈር ደርሻለሁ እና በሩን ከፍታችሁ ጠብቁኝ እኮ ነው የሚል ትላለች። ከዛም ተሰብስበው ይወጣሉ። ቆየ ቆየኮ በቃ ወደ መንገድ ወተን የው እንደ ይዘውት ሊሆን ይችላል ይላ ሚኪም። ከዛም እሽ እንሂድ ሲሉ አይ እናንተ ግቡ፣ እኔ እና ሚኪን እንሄዳለን ይላን ሳሚም። እንደዛ እያሉ ሳለ ልጇን ይዞ ዳዊት ይመጣል። ህይወትም እንዲህ ዳዊት፣ እች ከኔ ልጅ ናት ብላ ታቅባታለች። ሰሮን በጣም ትናደዳለች። ቀጣይ ምን ይሆነ የሚለውን አብረን የምናየው ይሆናል